በአርባ ዓመትህ እናት ላይ ፂምህን አትላጭ፣ እንታ ከብት በአርባ ዓመትህ እናት አባትህ ሊሆን ፂምህን አትላጭ። እላጭ አለውማ ማ ያ ለአንተ የወጣችው ፀሐይ ለእኔ እስክትወጣ ድረስ እላጭ አለው። የዴቱዴ መነፅርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ ፕሮፌ የተናገርከው እንደ ማህበረሰብ ነው። ስለዚህ ወጣና ወጣቱን ይቅርታ ብል እኔ የምደግፈው ይሄን ልጅ ነው። ማንም ይናገረኝ። አብዛኛው ወንድሜ ብራዘር አንደበረ ከጎንሽ ነው ፓፒ ከጎልሽ ነን። እሺ ማንንም እንዳሰብ አወራራሽ ነገሮች ያስጣሉ። ወደ ሙሉ ቪዲዮዎቹ እንሂድ ማልት ቤተሰቦች፣ የነ አንድ ብር ጉዳዩንም አነጋጋሪነቱ ውዝግቡ እንደቀጠለ ነው። ማልት ቤተሰቦቼ ችግሩ ማንጋ እንዳለ ቪዲዮውን በደንብ እናያለን ማለት ነው። ሀሳብ አስተያየቶቻችሁን እንደተለመደው ኮሜንት ላይ አስፍሩ ማለት ነው። ወደ ቪዲዮ ሊድ። በአርባ አመት እናተ ላይ ጽምህን አትላጭ ውጣ ከቤት በአርባ አመት እናት አባት ሊሆነ ጽምህን አትላጭ። እላጭ አለሁማ። ያ ለአንተ የወጣችሁ ፀሐይ ለእኔ እስክትወጣ ድረስ እላጭ አለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያረገው ነገር የለም። ያረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም፣ ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር በአርባ ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም፣ መሄጃ ስላጣ እንጂ። ከዛ ግን እክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል። ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያረግ ያለኸው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት በየበረሃው ተሰዶ የበረሃ እራት እየሆነ ያለው ስለዚህ ማነው ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ። መሄጃ ያጡ ተምረው ዲግሪ ይዘው ከተማው ላይ ብዙ አይነት ወጣት አለ። መሄጃ ያጣ ተስፋ ያጣ ስለዚህ ማ የራሱን ጽም ብቻ አይደለም ያንተንም ሚላጭለ ያ ዱርዬ ፍቅር መስጠት እንደሚያቀበት ህይወት መንጠቅም ይችልበታል ብዙ አፍን አትክፈት ረጋ በል ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ ኤኒዌይ እኛ ቀበሌ የማጸንበር ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ ይህንን ነው በቃ ስናገር የነበረው? በዙሪያ ማን እንዳለ ራሱ ማመን አትችልም? ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል። በዚህ ጊዜ ይህ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛ ነበር። እንግዲህ የሚሰራውን ስራ እያያችሁት። ምን አለ በውስጥ ብታወራኝ፣ ፓፒ እንደዚህ እንደዚህ ፈልጋለሁ እንደዚህ እንደዚህ ማደግ ፈልጋለሁ ምናምን ብትለኝ። በቃ ይሄ ነው መጨረሻ፣ አስጠጣት፣ አሳልፎ መስጠት በጣም እኮ ወይ በጣም የረከሰ ነገር እኮ ነው። ከተማው ላይ እንደዚህ ነው በቃ ቡ ፊደሎች በስተዋል የመጨረሻ ለዛው አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍ ኮርስ ተሳድቤ አልፈልኝ። ከመሳደቤ በፊት ግን ታውቃለህ ፖድካስቱን ራሱ ማየት አይጠበቅብም። ዱባይም እዚህም እንተዋወቃለን ምን አይነት ስራ ሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስት የምንደሆን ታውቃለህ? አስጠጥቼ አላውቅም፣ በሰው ገንዘብ ኑሬ አላውቅም። ሀብታም ስር ስርዓት ውስጥ ውሸ ገንዘብ አላገኝም። ሀብታም አጎንብ ሰው ቀና ሲል ቂጥ ውስጥ የሚወጠፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁም። እንደዛ ሆነ ባለፈል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክነው የምንቀረው ባንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ዲግሪ ሁሉም ዲግሪ አለው መንጃ ፈቃድ ብለው፣ በዚህ ሰዓት ዲግሪ ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምትለው። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮ ራስ ኔው አያሳፍረን

አንተ ነህ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። ናሰ ደሙ ዘሩ እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው ብንላቸው አያልቁም ታውቃለህ። ከሰል እያደቡ ያደቡ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁ እርሱን ለናንተ ነው የተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህ ነው ያልወጣችሁ ሚዲያ ላይ የተሳደባላችሁ በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉት አላችሁ። ማን እኔ የትም አላውቅ ነው። ሞጫ መንገድ ስታጣ ይሄንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ያልኩት፣ ይሄን ደግሞ አሁንም ደግሜ ልልሃለሁ፣ ተናግረሃል። ምንም ከዚህ የተለየ የምናገር ቃል አይኖርም። ማን ዝና ላይክ ፎሉ ፈልጎ ነው ላልከው

ሰሞኑን በዚህ ልጅ እና በዚህ ልጅ የምደግፈው ይሄን ልጅ ነው ማንም ይናገረኝ አብዛኛው ኢትዮጵያ ለአርቲስት ላለው ለሀብታም ያሽቃብጣል ሪያሊቲውን ግን መቀበል አይወድም አብዛኛውን ጊዜ ወጣቶችን አትረዱም በተለይ አዲስ አበባ ወጣት በርካቶች ባህር በልቷቸዋል በርካቶች ሊቢያ የእናትና አባታቸውን ህይወት ለመቀየር በርካቶች ስደትን መርጠው ባህር በልቷቸዋል በወንበዴዎች ተበልተዋል አትረዱም እናንተ ስራ አተዋ አይደለም አባት እናቱና አባቱ ቤት እስካሁን የተቀመጠው ቢጨንቀው በጣም ብዙ የመከረ ነገር አለ። በጣም ብዙ የለፋበት ነገር አለ። እና አንዳንድ ጊዜ በሰው ጫማ ውስጥ ሆነን ሳናይ ባንፈርድ ብንችል እኛ ካለፍን እታች ያሉትን ተጋግዘን ከፍ ብናደርጋቸው አብረን ብናደርግ ጥሩ ነው። አለበዛ ግን አንድ ጊዜ ያለፈልን እና ውጣ ምናምን እያለ ሰውን ጭንቀት ውስጥ ከባንከት ይመስለኛል። እናቱን የአባቱን ህይወት ማሻሻል መለወጥ የማይፈልግ ወጣት የለ፣ በቃ ቢጨንቀው ነው። ስለዚህ ብንችል እንጸልላቸው፣ የስራ እድል እንፍጠርላቸው። በተረፈ ግን ሰው ላይ እንደዚህ ጣት መቀሰር በጣም ጥሩ አይደለም። በርካቶች ህይወታቸውን እያጡ ነው። በርካቶች አንድማ በቅርቧ አላያችሁም እን ኧረ በጣም ይደብራል። እና ወንድማችን አንድ ብር አስተካክል። ኦኬ አንድ ብርን ምንድን ነው የምትሉት? ተፋቱት እንጂ ምክር በመከራችሁ ስሩ፣ ተለወጡ፣ የእናትህን እጅ አት የአባትህን እጅ አት የወንድምህ የጎረቤትህ የሰውን እጅ አት እያለ እኮ ነው፣ ስራ ስራ እያለ እኮ ነው። ስለመከረህ መተህ እዚህ ትንጫጫለህ እ በቃ ስለበለጠ ነው። ለምን ተበለጥን ነው ለምን ተበለጠን፣ ሳይሆን ብለህ ማለት ያለብህ እኔ ምንድን ነው ማድረግ ያለብኝ እንደሱ ስኬታማ ለመሆን ነው ማለት ያለብህ እንጂ መንጫጫት፣ ወንድ ልጅ ሆነ ሀሜት ምን ያደርጋል? ወንድሜ፣ ብራዘር፣ አንድ ብር ከጎንሽ ነው። ፓፒይ፣ ከጎን ነገር ከተባለ ይሄ ልጅ ልክ ጀግና ምናምን ኮንተንት ክሬተር ሆነሽ ምናምን ነው ማቀሽ።

ተፈላስፈ እንደኛ ጌመር ወይም ቱበር ካሉ ከባድ ነው ስራ ለማግኘት ዲግሪህን እና ማስትሬትህን የሚይዘ